ስላትኛነአረ ዋንቆ ገደላት ያፌት ኤፍራታን። ኤፍራታ መስኪን፣ እኔ የምላችሁ ነገር ያፌት ፍቅር ይዞም እንዴ ማለት ባለፈው ቪዛ ልታስገድላት እንደነበረች ኤፍራታ ሞተች ብለው ሉሊት እንዴት ሮጦ እና በቃ ፍቅር የያዘው መስሎ ነበረ ያፌት። አሁን ግን ፈጽሞ ጭካኝ በቃ በቀል ብቻ ነው የሚፈልገው። እውነት አላፈቀራትም። በቃ እኔ እኮ እንደው ፍቅር ይዞታል ብዬ ነበር። በእርግጥ ፍቅር ይዞት ብቻ አይደለም የሚያገባት ብዬ አስባለሁ፣ እናታን ለመበቀል ነው። ግን ከዛ በተጨማሪ ደግሞ የሚያፈቅራት መስሎ ነበረ ያን ጊዜ ሞታን ሲሰማ እንደዛ እንደሆነ ማለት ነው ሳይ። አሁን ግን ፈጽሞ ሌላ ሰው እንደዚህ ጉርሯን አንቆ እና የፍራታ ተርፈሽ የሆነ ወይ አይዞሽ ታሸንፊ ያለሽ፣ አንቺ እና ናታን አብራችሁ ሳትሆኑ ይህ ዲራማ ያለቃትን መሞት የለብሽም። እና ደግሞ ሌላው ማለት ነው ሉሊት እንደ ስራሽ ረንድ ሁሌ ነገር እንዳጋጋልሽ ሁሌ ፈጥሮ ሰውን ደስታ ማጨል ለምትፈልጊ ሰው ሲጀመር እኮ በሉሊት እይታ የፍራታ ናታን አልቀረበችውም አመራጭ ቀውን ሄደችው እንደውም እንኳን ሊቀራረቡ ማለት ነው በንዴት እጁን ደብድቦ እጁ ውስጥ የሚደማ ድረስ ባሌ ባሌ አትበኝ እያላት፣ ሉሊት ግን ፈጥራ አውርታ፣ ኤፉራታ ብትሞት ዛሬ በሉሊት ምክንያት ነው። ሉሊት እውነት መጨረሻ ሻይ አያምርም። ሁሉም የሰራውን የጭዳል የዘራሹን። አንቺ እስር ቤት አንቺ እና ያፌት እስር ቤት ስትወረወሩ ማየት የናፈቀው ሉሊት እና ያፌት ምን በጣም ነው የምታናድደው ማለት ነው። ሌላው ደግሞ ጽዮን በማስታወሷ ደስ ያለው ጽዮን በማስታወሷ ደስ ብሎናል። እንግዲህ ኤፍራታ መቼም ጽዮን እንደዛ እንደ ማስታወስ ባልቻለችበት ጊዜ ብዙ አሰቃየታሽ ያለ ምናምን ነገር አሁን ግን አንድ የምትረዳሽ ሰው ስላገኘሽ እንኳን ደስ ያለሽ ኤፍራታ። እና ገኒስ መቼ ነው የሚገናኙት? ገኒ ትቀበላት ወይ አትቀበላት ወይ? ገኒ ተሳዝናለች፣ ኮርመት ትምራ ተቀምጣ ማለት ነው። እና ኤፍራታም እንግዲህ ነገር አብርጂ ያንስና ትሽና የተሻለ እንድምሽን ታረቂ ማለት ነው። እናታን ደግሞ ተረጋጋ። ቤዛ ግን እውነት ጥሩ ሰው ሆነች ለካ። መለወጥም እንደዚህ አለ። ቤዛን የለወጠ ያፌትንም ለውጠው እንበል እስኪ። ቤዛን የለወጠ አምላክ ያፌትንም የለውጠው። ቤዛ እንደዛ ለኤፉራታ ጉድጓድ የምትመስላት ልገላት የነበረች ዛሬ ላይ እናታን ለማስገባት እጁ ስር ሆኑ እንኳን አሳልፋ ለኤፍራታ እየሰጠችው እንዲጠነክር እንዲበረታ ተኤፍራ ጋር አብረው እንዲሆኑ እያደረገች ሰማ መነቃት የለካ ሰው እንደዚህ ይለወጣል እንዴ? እና ቤዛ እንደዚህ መልካም ሲኮኝ ሰው ይወድሻል። ተንኮለኛና ክፉ ሰው ማንም አይቀርበውም። በክፋቱ ጓደኛ የሚያጣል ሰው የሚያጣል፣ ግን ለጊዜው ነው መልካም ነገር ግን አንድ ቀን ለኛ የተሻለው ነገር ይመጣል። እና ቤዛ አሁን እንወድሻለን፣ በርቺ ስራሽን ሲንቀጥቅጥበት ያንቺ ያልሆነ ነገር እናታን ነው ስትፈልግ የነበረው እናታን ደግሞ ግልፍ ግልፍ ትጥላለ። በስነ ስርዓት አስብ፣ ተረጋጋን ወስን ማለት ነው። መድረግ ያለብህን ነገር በችኮላ ምንም ራስ ላይ አታደርግ እላለሁኝ። ሌላው ደግሞ የሚያስጠላው አቤል የዳጊ ጓደኛ ምን አይነት በልጣጣ ነው? በጣም የሚያናድደኝ ዚህ ድራማ ላይ ማለት ነው ትዕቢተኛ ሰው እንዴት እንደሚያስጠላ፣ ትዕቢተኛ የሆናቸው ብዙ አጋጣሚዎች በጣም ነው የምትደብሩት ማለት ነው። እና ጽዮን ደግሞ ትታስታውስ አፈራ ነው እንደ ቢንያምን የዘጋች ቢንያም ተቃጥሎ ተኮርፏል። እና ግን ጽዮን ወደ ልብሽ ተተመለሽ፣ ወደ ቀልብሽ ተተመለሽ፣ ከቢንያም ጋር አብራችሁ ብትሆኑ ደስ ይለኛል። ያኔ ኮስታራነትሽ እንደዛ ስሬ ደውላለሁ ብለ የምትይ ሳይሆን በሴፍሊ ኮስተር ብላ ተፈልጋ በኩራት ስትገኝ ነው ደስ የሚለው እና አስታውሰሽ ከሆነ እየጠፋሽው ማለት ስልክ ማታናሽነት የድሮ ኮስታራነት ደስ ይለናል። ግን ቢሆንም ግን አብራች እንድትሆኑ ብኝና ጽ እንፈልጋለን። አብራችን እንድትኑ አብራች ፍቅረኛሞች እንድትሆኑ ማለት ነው። ጽ እንግዲህ አስታውሳለች። ኤፉራታ ወጪ ለማንም እንደማትናገር ነው ሐኪም ቤትም አልሄድም ብላለች። ምክንያቱም ሐኪም ሆን ቤያት ብትሄድ አልሄድም ያለችው ያው እንደዳነች ስለሚነግረው ሁሉም መዳኗን ያውቃል። ሎሊ ጠብቂ ጽዮን ነች ምሰራለሽ። ጽዮን እንግዲህ ሁሉንም ነገር አውቃለሽ ያለች ማለት ነው። እና ለማንኛውም ነገር ጽዮን ኤፍራታንን ብታድኛት ተሄጋ ደስ ይለኛል ማለት ነው። ይህም ፖሊስነት አታቅም እንጂ ብታቂ ኤፍራታ ምናልባት ከነገረች ከዚህ በኋላ ሲጀምር ኤፍራታ ከዳነች ራሱ የፊት ከቤት የማያስወጣት ይቆልፉባት ነው የሚለው ወይም በጠባቂ ነው በምን ሊገናኝ ይችላል? ስልፋንም ጠልፎታል እና፣ ጽዮን ግን ምን እንደምታደረግ ያቅም። ብቻ ኤፍራታን ታደኛታለች ብዬ የማስበው ጽዮን ነች። ሌላው ግን የአፌት አውሬ ነው። መረጃ ምንም ኤፍራታ ብዝሀይን የምታገኝ አይመስለኝም። ጥሎ ማይሄድም ማለት ነው። መረጃውን ካገኘች እኮ ለፖሊስ ሊሰጥ ያለውን ታጠፋበት ነበር እና ለማንኛውም ነገር ድል ኤፍራታና ለናታን አብረው እንዲሆኑ እንፈናል። ውድቀት ለወንጀለኛው ያፌት እና ለአቃጣሪ ወረኛዋ ሉሊት ውድቀት እንመኛለን እላለው። ቀጣዩን ክፍል አብረን እናያለን። እስከዛው ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉን። እኛም ማሰብ አስተያየታችን እንዳንድ ተመልካችን እንሰጣለን። አሁንም ቢሆን ኤፍራታና ያፌት ሳይሆን ኤፍራታ እና ናታን አብረው እንዲሆኑ ማየት ነው የምንፈልገው። ይሄ ደግሞ በቅርብ ቀን ይሆናል ተስፋ እናደርጋለን። እንግዲህ ባይ ባይ፣ ስለተከታተላችሁ እናመሰግናለን። አገራችን ኢትዮጵያ ሰላም ያደርግልን፣ ፍቅር አንድነት ይስጠን። ባይ ባይ።